ጀማል ግን ተሳስተሃል እንዴ! ምን ነው ለልጄ አሳቢ እኔ ብቻ ነኝ አልክ እንዴ! እናትነት እኮ ከባድ ነው። እናት ከምንም ከምንም ከምንም በላይ ምንም አባትም ያው ቢሆንም እንደ እናት ሁሉን ተሸካሚ እና ሁሉን አሳቢ የለም። ስለዚህ ምን ነው አንተ ግን ለልጄ እኔ ብቻ ነው ማስበው አልክ? ምንነው እሷን የምታጠለሽበት ነገር አጣ ከር አንዳንዴ ሸምም ጀማል፣ ዛሬ በቃ እኔ ባንተ ለወርድ ብነ የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ፣ ውድ እና እየተካበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምታና እዝነት አይለያችሁ ለማለት እወዳለው ውድ የእኔ ቤተሰቦች፣ ለቻናሊ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሊ ቤተሰብ ተሆኑ ዘንድ በትህትና እጠይቃለሁ ማለት ነው። ነባር ቤተሰቦች ቪዲዮ ላይክ ሼር እያደረጋችሁ አበረታቱኝ። ዛሬ አንድ እንግዲህ የታዘብኩትን ነገር ወደ እናንተ ከች ላደርግ መጥቻለው ማለት ነው። ዛሬ እንግዲህ እኔ ጀማልን በቃ ቅጥቅጥ ላደርገው ነው። አንድም አላስተርፈውም። ሰምተሃል ጀማል፣ ምናልባት ዩትዮፕ ሸርቶት የቪዲዮ ሊደርስና ልታየው ትችላለህ ማለት ነው። ግን አንተ ምን ለማለት ፈልገህ ነው እንዴ? ሁል ጊዜ በቃ ለምስትህ ያለ ክብር ዝቅ ያለ ነው በነገራችን ላይ ብዙ። ግን ታከብራታለህ፣ ግን አንዳንዴ ደግሞ ዝቅ ዝቅ አታደርጋት እንዴ። አንተ ምን ነው ሁል ጊዜ በእሷ ብቻ ነው እንደምዘምተው? በቃ የምዘምትባት ብታጣ ደግሞ ምን ብትላት ጥሩ ነው? በቃ ልጄን ጣለችው አላለ እንዲ? ልጄን ጣለችው ብሎ እንግዲህ ለውድ ቤተሰቦቹ ስሞታ መጥቷል ማለት ነው። ይህ ማለት ልጄን ጣለችው ብሎ እንግዲህ መምጣ ማለት ፍረዱኝ፣ ውድ ቤተሰቦች እያለ ነው። አረ እባክህ፣ እንዴት ይሻል አላረ፣ ጀማል አላለቅጥማ። እንደዚህም አትሁን እንዴ! እናትነት እኮ ከባድ ነው። ማለት እናት ለልጇ ቀላል አይደለችም። ዘጠኝ ወር ተሸክማ አርግዛ ተሸክማ፣ ምጦም ብትሉ ከዛ በላይ ያለው ድካም፣ ልፋት ቀላል የሚባል አይደለም። እና ስለዚህ ጀማል ደግሞ ልክ እናትየዋ የማታስብ አንተ ብቻ ለልጆህ ለልጅ ሀሳቢ እናትየዋ እንደማታስብ አድርገህ ለምን ታያለህ? ኧረ ተው ጀማል ግን ጥሩ አይደለም። እውነት ነው ወላሂ። ቁም ነገር ቁም ነገር ቁም ነገር፣ ጀማል ተሳስተሃል። ስለዚህ ልጄን ጣለችው ብለህ እንግዲህ ወቀሳ መጣ ማለት ነው። ለቀላሉ ነገር በካሜራ ጀርባ የሚሆነውን የምትመካከሩትን ሆን ብለህ በምን ስም ዋላ ጠልሻት ብለህ ምን ብትል ጥሩ ነው። ልጄን ጣለችው ብለህ መጣ ማለት ነው እንግዲህ በአደባባይ። ስለዚህ ምን ማለት ነው። በነገራችን ላይ ልጅ እኮ እየወደቀ እየተነሳ ነው የሚያድገው። ግን ይሄስ ጠፍቶ አይደለም ሳይገባ ቀርቶ አይደለም። በቃ የእሷን ስም በምን ላጠልሽው፣ የእሷን ስም በቃ በምንድን ላንቋሽ ብለህ ብቻና ብቻ ነው፣ ሰምተሃል። እና ስለዚህ የእሷን ስም በምን ያንቋሽሽ መስሎህ ነው እንጂ ማለት ነው። ጀማል ይሄ ምንም ሜዳ ላይ መጥቶ የሚያስወቅስ ነገር አይደለም በነገራችን ላይ ማለት ነው። እና ለሚስት ክብር ይኑርህ። በቃ ምንድን ነው አንተ ትናንትና ምን አልካት? የማይደረግ የማይባል ስንት ፕራንክ ሞልቶ በፈስ ፕራንክ አደረካት። እኔ እሷ ብሆን ቁም ነገር እንደ አይነት ፕራንክ እኔ ጭረስ አልፈልግም። በልቶም አይፈሳ አይለም አዋቲ ነው። ግን በምን ያንቋሸሽ ከመስለ ማለት ነው። ዛሬ ደግሞ ምን ብትላት ጥሩ ነው። ልጁ ወደቀ እንዴ? በነገራችን ላይ ልጅ እየወደቀ እየተነሳ ነው የሚያደርገው። አላሁ ተዓላ ይጠብቃቸዋል። መሊካ ናቸው ይጠብቃቸዋል። መሊካ ስለሆነ አላሁ ተዓላ የሚያነጥፍላቸው ነገር አለ ለእነሱ እንዳይጎዱ ማለት ነው። ስለዚህ እኔ ለልጆቼ እኔ ብቻ ነኝ አሳቢያ ትበል፣ ከእናትየዋ የበላች ልታስብ ትችላለህ ታስባለህ አታስብ ማለት አይደለም ግን ከወላጅ ከእናቷ በቃ ከእናትዬው ከእናታቸው አብልጠህ አንተ ለልጆችን ልታስብ አችልም። እውነት ነው። እናትነት በጣም ከባድ ነው። የእናትነት የእናት አንጀት እና የአባት አንጀት አንድ አይደለም። ሁሉም ወላጆች ናቸው፣ አያስቡም ማለት እያልኩ አይደለም። እዚህ ጋር ልብ የምትሉ ነገር ግን ከእናትየው የበለጠን ያስባለው ብሎ እሽተኪ ሊያደርጉ ያኔ ማለት በአረበኛው ነው እሽተኪ ግን ደግሞ ማለት ለወቀሳ የመጣውን እሱ እሷን ስም ለማጠልሸት እንጂ ወላሂ ነው የምላችሁ። ቁም ነገር እናት ከምንም በላይ እናትነት ከባድ ነው። እናት ለልጇ ቀላል አይደለችም። ስንት ነገር ስንት ነገር ዘጠኝ ወር ተሸክማ አጥብታ ምጡ ብትሉ በዛ ላይ ያለው እንግልታቲ ልጅ ማሳደግ ከባድ ነው ከምጡም በላይ ከሁሉም በላይ እውነት እንምላችሁ በተለይ ቁመው ሲሄዱ ልጆች በጣም ከባድ ነው። ያንን የሚያውቀው እናት የሆነ ሰው ነው። እናት እናትነት ቀላል አይደለም። ወንዶች ደግሞ ብዙውን ጊዜ በሴቶች ቦታ ሁነው ስለማያዩ ስለማይመለከቱ ነው እንጂ ነገሮችን። እውነት ነው እናትነት በጣም በጣም ከባድ ነው እና ጀማል አይተሃል፣ ቪዲዮ እየሰራ እንኳን ልጁ ስንቴ ብድግ እያለ ቁጭ እያለ እንዴት እንደሚያደርጋት እያየህ ነው። ስለዚህ ሁል ጊዜ ራስን አታዋድ። በቃ ዛሬ እንግዲህ እኔ በአንተ ነው የመጣሁት። እየመረራህ ቢሆን ዋጣው ጀማል፣ እየመረራህ ቢሆን ስለዚህ። ለሚስቴክ ክብር ይኑርህ። እውነት ነው፣ የምታንቋሽሽባት ነገር ብታጣ፣ በዚህ ያዋረድኩ መስሎ በዚህ መጣህ ማለት ነው። ማይሆን ነገር ነው፣ ቁም ነገር ጀማል። ስለዚህ ድካሟን ልፋቷን እያየህላት ነው ለአምስት ደቂቃ ለአስር ደቂቃ ቪዲዮ ለምትሰሩት እንኳ ማለት ነው፣ እንዴት አድርጎ እያሯሯጣት እያለ ስንቴ ከቪዲዮ ላይ እየተነሳች እንደሆነ እንኳን ይኸው እያየህ ነው ማለት ነው። ስለዚህ በትንሽ በትልቁ እሷን ለማዋረድ አትሞክር። ለሚስትህ ክብር ስጣት። እሷም እንደዛው ለባልሽ አንቺም ክብር ስጭው። ስለዚህ አንተ አሁን ይሄ የሚዳ ላይ የሚመጣ አልነበረም። ልጆቻችሁን አላህ ያሳድግላችሁ። ሆኖም ሳለ ግን ትንሽ ትልቁን አንጠልጥለህ እሷን ሆን ብለህ የእሷን ስም ለማጠልሸት ሆን ብለህ በቃ የሆነ እንትን ለማለት አትሞክር። ማንም አይቀበልህም፣ አንቀበልህም። እውነቴን ነው። ዛሬ በቃ ቃጥቃጫ ነው የምወጣው። ሰምተሃል። እና ውዬ አይዞሽ እሷም ተናግረዋለች። እናትነት ከባድ ነው ብለዋለች። እውነቷን ነው። ምክንያቱም ወልዳ ስላየችው። አሁን እሷ ለእናቷ ያላት ቦታ ትልቅ ነው የሚሆነው፣ ምክንያቱም በእናቷ ቦታ ላይ ሁና ይኸው አየችው ወልዳ ማለት ነው። እናትነት እንዴት እንደሆነ ስላየችው አሁን እሷ ለእናቷ ታዝናለች። ጀማል አሁን እናትነት እንዴት እንደሆነ ስለማታውቅ ነው። ሴት ብትሆን ትቀምሰውና ሁሉንም ታየውና ትል ነበር። ግን ወንድ ልጅ ስለሆንክ ዝም ብለህ ብቻ በቃ እሷን እንትን አትበል ማለት ነው። አታጠርሽሽ ስሟን ከአንተ የበለጠ እሷናት በቃ ለልጆቿ ቁማ፣ ተክታ፣ ፈክታ፣ አስባ የምትኖረው ማለት ነው። ስለዚህ አንዳንዴ ደግሞ ምን አልክ? እንጀራ ጋጋሪ ይዣለሁ ልብስ አጣቢም ይዤላታለሁ አልክ። በቂ አይደለም በቂ አይደለም። ለምን ቋሚ ሰራተኛ ላ ያስኪላት? እንዴ ተማላላሽ እኮ ልብስ አጥባ ምትሄድ እንጀራ ጋግራ ምትሄድ እኮ ምን ይሄ ማናቸውም ሰው ምንትን የሚለው ነው የሚይዘው ነው እንኳን አይደለም ልጅ የሚያሳድግ ሰው ይሄ በቂ አይደለም። አንተ ቋሚ ሰራተኛ ልትይዝላት ይገባል። እውነቴ ነው። በጣም እናት እናት ከባድ ነው። በምጡ ደክማለች፣ ዘጠኝ ወር ተሸክማለች። በዛ ላይ በቃ ስንት ድርቀት አለባቸው ህፃን ልጆች እና አሁን ይሄን እናንተ አደረግኩ ብለህ ዝ ሚዳ ላይ መተው ትትትቴው ስትል ነበር። እዚህ በቃ አይደለም፣ ቋሚ ሰራተኛ ያዝላት። በቃ የዛን ጊዜ ታሟራታለሁ። ቋሚ ሰራተኛ ይዘህላት እንደዚ ሲሆን ልጄ እንደዚህ ሆነ ብለህ የዛን ጊዜ ናቶሎ ሚዳ ላይ ማለት ነው። እና በነገራችን ላይ ለቋሚ ሰራተኛ ብትይዝላትም ሆን ብላ አይደለም ይሄ ልጅ የሚወድቀው እናት ለልጇ ቀላል አደለችም። ማንም አይሰማል ይሄንንም ደግሞ እናት የሆነ ሰው በተለይ ስለሚያውቀው ማለት ነው፣ ስለልጅ እናት ለልጇ እንዴት እንደምትሆን እና ጀማልን እንግዲህ። ውድ ቤተሰቦች እናንተስ ምን ትሉታላችሁ? እኔ ይህንን ያክል ተቀጠቀጥኩት ይበቃኛል። ቀጣይ ቪዲዮ ደግሞ ምን ይዞ እንደሚመጣ አብረን የምናይ ይሆናል። በቃ በሀዋ ዙሪያ ከመጣ አሁንም ያው እንቀጠቅጣለን ማለት ነው። የመረረን ቢሆን ትውጠዋለህ ጀማል። ስለዚህ ልጃችሁን አላሁ ተዓላ ያሳደግላችሁ። ሀውዬ ህፃን ልጆች በጣም ከባዶች ናቸው፣ ተጠንቀቂ። ያው ሌላው ስራ ቢቀር ይሻላል። በእርግጥ አሁን አንተ እንጀራ ጋጋሪና ልብስ አጣቢ ብትይዝላት፣ ህፃን ልጅ አለበት ሰው ልብሳችሁን እንኳን መቀየር አትችሉም። ይቺ ልጅ ቤት መጥረግ አለባት፣ እቃ ማጠብ አለባት፣ ወጥ መስራት አለባት። አንተ ተመላላሽ ስራ ሰራተኛ ብትይዝላትም ለልብስና ለማን ነው ለጋጋር ብትዝላትም፣ ደግሞ የበለጡ ስራው ደግሞ እሷ እየሰራች ነው ከልጅ ጋር ያ ነገር ደግሞ በጣም ከባድ ነው ማለት ነው። ስለዚህ አሁን አንተ አገዝኳት ብለህ እንድታወራ ነው። አይነፋ አላገዝካትም። አንድ ልብስ አጥበ ምትሄድና እንጀራ መጋገር በሶስት ቀን አንድ ቀን መታለም ትጋግረዋል። አይነፋ እና ሀውዬ በቃ ተጠንቃቂ። በእርግጥ ጠባቂ ዋላ ነው፣ አላሁ ተዓላ ይጠብቃቸዋል ህፃኖችን። ግን በዛም ላይ ተጠንቃቂ ማለት ነው። የኔዎች ልጆችን አላ ያሳድግልሽ። ጀማል ደግሞ ትንሽ ትልቁን ይዘህ ወደ ሚዲያ አትሩጥ ለማለት እወዳለሁ። እወዳለው። ውድ ቤተሰቦች እንግዲህ እናንተም ያላችሁን ሀሳብ፣ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።